የአላ ጀጋል ሉያ አለ ሌሉያ ሌሉያ። ሰርታችሁ ሊሆን ይችላል። ብዙዎቻችሁ በተደጋጋሚ ወንጌል አንዶች ጌታን ተቀብለሃል ጌታን ተቀብለሽ ይላሉ። ከየት አምጥተውት ይሆን? አንዳንዶቻችሁ እንደ ዮኒ ግራ ቀኙን አይታችሁ ቃሉን አንብባችሁ ጥያቄን ጠይቃችሁ የጌታን ፈቃድ መርምራችሁ ጌታን ተቀበላችሁ አላችሁ። ግን ጌታ መጥቶ ጌታ ጌታ ተቀበላ ጌታ ጌታ። አሁን ቤታችሁ ስትገቡ በጌታ ፍቅር ጠይቃችኋለሁ። መጽሐፋችሁን ዮሐንስ ምዕራፍ ላይ ክፈቱት የመጀመሪያው ማዕራፍ ላይ ዝቅ ብልና ቁጥር 12 ላይ ይህን ታገኝታላችሁ። ለተቀበሉት ግን ሃሌሉያ ኦ መቀበል አለ። በስሙ ለሚያምን እግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ጌታ፣ አይደለም ወገኖች የሆነ ነገር ካልተቀበላቸው እናንተ ሊሆን ይችላል። ያስፈልጋል አባባል ሳይሆን መጽሐፍ ቅዱስ ለተቀበሉት ብቻ፣ ለሚያምኑት፣ የከተሉት፣ ለወደዱ ብቻ ልጅነት። ሃሌሉያ ልጅ

እምነት ከመስማት ነው እንጂ ከቤተሰብ አይደለም። ለካንድ ሮሜ 10 17 እምነት ከመስማት ነው ከቤተሰብ አይደለም፣ ከእናት ከአባት አይደለም። የእምነት ቪዥን ከእግዚአብሔር ቃል መስማትን በእግዚአብሔር ብዙ ነገር ይሰማል። በአለማችን ላይ ብዙ ነገር ይሰማል። ይህን በጣም ሀም ብለውኝ የነግራቸዋል። ከዚሁ ድምፅ መካከል የረኛቸውን ድምፅ መስማት ይሆንላል።

ቻሌንጅ ያደርጋል ወንድማችን። በእርግጠኝነት ዛሬ እንዲነገርለት የሚፈልገው ነገር ህይወት ያለው ልጁ ያለው ህይወት እንዳለው እንዲነገር ይፈልጋል። እሱን በማመን ህይወት እንዳለ እንዲነገር ይፈልጋል። ሌላ ምንም። ስትድሩ እንደዛ ነው። ምግብ ቤት ከቤት አይታችሁ አልበልታችሁ ከጣፈጣችሁ ምግቡ ለወዳጅ ዘመድ እየዞራችሁ አይዘው ወይ ይሄድ ከዛ ቤት ተመስከው ያልቀመሱት የሚናገሩ አሉ። እኔ አይገባኝ። ስለነሱ ስጠይቋቸው እንዴ ነው ታዲያ አሪፍ ነው? ምን ምን ወደድ ስትላቸው አይ እንጃ ሲሉ ሰምቼ ነው። የሆነ ሲሉ ሰምቶ አይደለም ሲሉ ሰምቶ ያዋጣ ወገኖች፣ ገና ጣርጎ ማንበብ ያስፈልጋል። የት ቦታ ብሎ መጠየቅ ያስፈልጋል። አሳየኝ ብሎ መጠየቅ ያስፈልጋል። ና በሁለት መነግራቸውን ነገር አለ ወገኖች። በጣም ማከብራቸው በጣም ሆኔ ፐርሰናሌ

ጌታ ልጅ ጋር ያመሰግናለሁ። ሰዎች ብዙ ነገር መቀበል የሚችሉበት ዓለም ውስጥ እየኖሩ በተለይ ኖርዝ አሜሪካ ውስጥ ከዛ ሁሉ ውስጥ ጌታ ከቤትም ደስ ትላለች ግን አንዳቸውም

ሰማይ ሰው አከብራለሁ እንኳን ቅዱሳን ከመድኃኔዓለም ጋር ግን የተገናኘ ስራ የሰራው ኢየሱስ ብቻ ነው። ስለዚህ የተሰቀለውን ክርስቶስ ተቀበሉት የምንላችሁ አይደለም። እናንተ ቃሉ ግን ከእናንተ በላይ ስለሚያውቅ ተቀበል እሺ በማለት ቅድም እንደነገርኳችሁ ሉቃስ 15 ላይ እንዳለው ለጠፋው ልጅ በመመለስ መጸጸት ማለት ማነሳ ማለት መንገድ መቀየር ማለት ነው፣ እየተናደዱ መኖር አይደለም። አንዳንዶቻችሁ አሪ አላቃችሁ ማደፍራችሁ እርግጠኛ ነኝ፣ ግን ደስተኛ እንዳልሆናችሁ ህይወታችሁ አንዳንዶቻችሁ አስ ታውቃላችሁ፣ እናንተ ታውቃላችሁ እኮ። እንዲህ እያልተደሰቱ መኖር አይደለም ክርስትና፣ ዝም ብሎ እየተጸጸቱ እየተናደዱ መኖር አይደለም። መመለስ ያስፈልጋል፣ መንገድ መቀየር ያስፈልጋል። በቃኝ የህይወት ማለት ያስፈልጋል። እንደ እኔ እንደ አባቴ ቤት ይሻላል፣ እንደው እንደ እሱ ቤት ይሻላል ማለት አሜን። ስለዚህ ዛሬ ቤታችሁ አሁንም ከፈለጋችሁ ትችላላችሁ። አንድ ደቂቃ፣ ሁለት ደቂቃ፣ ሶስት ደቂቃ መንገድ መቀየር ፈልጋለሁ መቀበል የሚል ቃል ካለ መቀበል ካለብን ልጁ ያለው ከሆነ ህይወት ያለው እኔ እንደሱ እየተሰማኝ አይደለም የምትሉ ሰዎች ካላችሁ ሁላችሁም አይኖቻችሁን ጨፍኑ፣ ካሜራ ይጠፋ አንድ ደቂቃ ሁለት ደቂቃ፣ እንደዚህ አይነት ሰው ካለ ጌታን መቀበል ፈልጋ ነው። ጴንጤን መቀበል አደለም፣ እንዳትሽወድ። ራሰ አደረ ነበረ አልሰማኝም ማለት እንደሱ ማን ካለ ሁለት ደቂቃ ንውሰድ። እንደዚህ አይነት ሰው ካለ ወደፊት መጣት ይችላል፣ እንጸልይለታል። መንገድ መቀየር ፈልጋል፣ ደክሞኛል። በበሳጫት ብቻ አይጠቅምም። ለካ መንገድ መቀየር አለ፣ ወደ አባቴ መመለስ አለብ

እስኪላችን ለአንድ ለቃጆቻችን ጫፍን ባላችሁበት እንደዚህ አይነት ሰዎች ካላችሁ፣ እጃችሁ ለጌታ ሳይቀር እኔ ለእኔ እኔን አግዘኝ የሆነ እንትም እያያዘኝ ነው ታውቃለህ፣ ለሰው ማለ ነገረው ነገር እሱ እያያዘኝ ነው። አሁን ግን መንገድ መቀየር ፈልጋለሁ፣ ተጸጽቻለሁ፣ ንስሐ ገባ አለው አባቴ፣ አንተ ጋር ህይወት አለ የምትሉ ሰዎች ካላችሁ በቃ የትልቁ ፕሮግራማችን ይሄ ነው። በምድር ላይ ስንኖር ወገኖች

ሌላ አይደለም። አሳዩት ለጌታችሁ። ከፈለጋችሁ እንደዚህ አይነት ሰዎች ካላችሁ፣ እሺ ጸልላችሁ። ምናልባት መወሰን ማትፈልጉ ካላችሁ በዚህ ሰዓት አይነው፣ የመዳን ቀን አሁን ነው። ኤቭሪ ሰከንድ ነው። ምክንያቱም አሁን ከዚህ ስትወጣ፣ እኔ ስወጣ ምን እንደሚያጋጥም በማናውቅበት አለም ውስጥ ሰው ቀጠሮ ሲይዝ ያስገናኛል።

እኔም ከዚህ ካለሁበት ሕይወት መንጭቆ ያውጣል ይሉን ታይዞኛል ቤተ ዘመድ እድሮ ሁኔታው ግን የዘላለም ሕይወት ያለው አንተን በማመን ነው የምትሉ ሰዎች ካላችሁ ጀስት ዋን ሚኒት፣ ባላችሁበት ዋን ሚኒት ከፕሮፌት ጋር ምጽያለ። ኢየሱስ ይባረግ። አሜን። እግዚአብሔር አምላክ ይባርካችሁ። የሚቀጥለው አሜን ፓርቲ ላይ በሰዓታችን